ዳገት ቁልቁለቱን ተማጸንኩ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የማዶት ጉራጌዋ ዩቲዩብ ቻናል ተከታታዮች ደና ናችሁ? እኛ አለን እግዚአብሔር መስገን በጣም ደና ነን። እንግዲህ ሰሞኑ ትንሽ ጠፋ ጠፋ ብያለሁ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብዬ ብዬላችኋለሁ በጣም ተናፍቃችኋልና። እውነት ለመናገር ዛሬም እንግዲህ ደስ የሚል ዜና ይዤላችሁ አልመጣውም። ማለት እንግዲህ ሰሞኑ እየተሰሩ ያሉ ቪዲዮዎች አሉ። እናንተ ከእናንተ ምንም የተደበቀ ነገር የለም ሁሉም ነገር ግልጽ ነውና፣ ትላንትና ደግሞ እሱ የሰራው ቪዲዮ ነበረ። እሱ ምንድን ነው ከእንግዲህ ተስፋ ቆርጫለሁ፣ ሁለታችሁም አልፈልግም፣ ስለዚህ ስደትን መርጫለሁ፣ በሊቢያ ነው መሄደው ብሎ የለቀቀው ቪዲዮ ስላየሆኝ፣ ያው የልጄም አባት አይደለ፣ ምንም ቢሆን ከኔ ጋር ጥሩ ጊዜ ያሳልፈናል፣ ደስ የሚል የፍቅር ጊዜ ያሳልፈን ነው፣ ወደ ትዳርም የገባ ነው። በትዳር ዓለሙም እግዚአብሔር ይመስገን ቤዛ እስከምትመጣ ድረስ ሰላም ነበርንና፣ ስለዚህ በእሷ ምክንያት ይሄ ሁሉ መሆኑ ባዝንም፣ ግን ደግሞ እንዲሄድ አልፈልግም። ማለት በትክክለኛ መንገድ፣ ህጋዊ በሆነ መንገድ ምናምን ቢሆን ችግር የለውም እኮ፣ ማንም ሰው ይሰደዳል፣ ማንም ሰው ይሄዳል፣ ሰርቶ ተለውጦ ይመጣልና ሰበብ ደግሞ ያደረገው ባባን ነው። ለልጄ ስል መሰደድ አለብኝ፣ ከዛ ሰርቼ ልጄን ማሳደግ አለብኝ። እኔን ልጅህን አሳድግ ብዬ ክስ አልከሰስኩትም ወይም ደግሞ ልጅ ከአንተ እርዳታ ይፈልጋል ብዬ አልከሰስኩትም። ስለዚህ ይህንንም ማሰብ አልነበረበትም። ሆኖም ሳለ ለልጄ አባት ያስፈልገዋል ብዬ አምናለሁ፣ እንደኔ ማለት ነው። ማናችሁም ብትሆኑ በኔ ቦታ የምታደርጉት ነው ብዬ አስባለሁ። እንደኔ ምክንያቱም ባባ ያለ አባት እንዲያድግ አልፈልግም። ይህ ማለት ግን እኔ ይቅርታ አድርጌለት ከእሱ ጋር እኖራለሁ ወይም አብረን እንኖራለን ማለት ሳይሆን ሕገወጥ ስደትን እኔ አልደግፍም። እውነት ለመናገር ማለት ነው እና እንዳውም በፍቺውም ተስማምቶ ለመፈረም ደውሎልኝ ነበረ። እኔ ልፈርምልሽ በቃ እኔ ወደዚህ ወደዚህ ሊሄድ ነው ምናምን ብሎ ነበረ። ውሸቱ መስሎኝ ነበር። በለቀቀው ቪዲዮ ግን አምኜዋለው። ስለዚህ ፍቺው ወረቀት ላይም ለመፈረም ዝግጁ ነው። ነገር ግን እኔ እሺ ብዬ አልሄድኩም። ምክንያቱም የሚፈርመው እሱ በህገወጥ መንገድ ወደ ሊቢያ ሊሰደድ ስለሆነ ስደት እንዳልኳችሁ ደግሞ እኔ መደገፍ ስለሌለብኝ፣ እንደሷ እሷ እንግዲህ አብሬህ እሄዳለሁ ሰደዳለሁ ምናምን ስትል ነበር። እና እንግዲህ አብራው መሄድ ከፈለገች መፍቷ ነው። ግን እሱ አይሄድም። እሷ መሄድ ከፈለገች መፍቷ ነው። እንደውም ተገላገልኳት፣ እሳይ እረፍ እላለሁ። እሱ ግን በህገ ወጥ መንገድ እንዲሄድ ስለማልፈልግ፣ እውነት አልዋሻችሁም፣ በጣም ነው ያሳዘነኝ ማለት እኔ እንጃ ብዙዎች ያሰራት በሆኑበት ዘመን ሰሞኑ ደግሞ ሲለቀቅ አይታችኋል። ብዙዎች በአንድ ጊዜ ከመቶ ሰማንያ በላይ በዛ ባህር ላይ ሲሰምጡ ምናምን እየታየ እንደገና ባልን የሚያክል ነገር ደግሞ ተነስቶ ሲሄድ ዝም ማለት ለእኔም ጥሩ አይደለም። ነገም ባባዬ አድጎ አባቴ በባህር ሲሄድ የጅብራት ሲሆን ዝም አልሽ ብሎ ስለሚከሰኝ ያንን ነገር ለማስቀረት እሞክራለሁ ማለት ነው። እኔ በተደጋጋሚ ስልክ ስደውልለት መጀመሪያ ስላላነሳውለት አላነሳልኝም። ስለዚህ ቤዛ ጋር ደውላለሁ። ቤዛን የት እንዳለ ታውቃለች ብዬ ስለማስብ እሷንም ደውዬ አምጥቻት የት እንዳለ እንድታሳየኝ ጠይቃታለሁ ማለት ነው። ለምንም ደግሞ በሀሳቡ እንደተስማማችም ጠይቃታለሁ። ምክንያቱም ማንኛውም ሴት ከልቧ የምታፈቅረው ከልቧ የምትወደው የምር ለሱ ስሜት ቢኖራት ኖሮ በሊባ አቋርጭ የሄዳለው ሲላት እሺ ብላ መስማማቷ ለእኔ ጥያቄ ፈጥሮብኛል። እቺ ልጅ ሆን ብላ ሳታፈቅረው ሳትወደው የእኔን ህይወት ለማለት ነው እንደ የመጣችው ነው ያልኩት። ምክንያቱም ከልብ ከወደደችውና ካፈቀረችው እኔ ራሱ በቃ ሀኝ ያልኩት ሰውዬ እኮ ነው ሊሄድ ሲል አይድም ብዬ እዚህ ጋር እየተከራከርኩ ያለውትና ይሄ ነገር ጥሩ እንዳልሆነ ማስረዳት ስችል እኔም እሄዳለሁ ማለቷ አስገርማኛለች። ሆኖም ለምን እንዳለችም ደውለን እንጠይቃታለን ማለት ነው። ከመጣልን ደግሞ እሱ ራሱ በአካል ደውዬላት እሺ ብሎ ካነሳልኝ፣ ወይ ላሷ ካነሳላት መጥቶ እንዳወራው ፈልጋለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትሆኑ በትህትና እጠይቃችኋለሁ። ቤዛ ጋር ደውላለሁ ማለት ነው። ሄላ ደህና ነሽ? ቤዛ፣ እንዴት ነሽ? ምነው አላወቅሽኝም? ድምፅሽ ቀዘቀዘ። ሄላ፣ ይቅርታ ስልኬ እንትን ብሎብኝ ነው። ፈልጌሽ ነበረ ቤዚ። በሰላም ነው የፈለኩሽ። አይ ሲጀመር አንቺ መቼ በሰላም ትፈልጊኝማ? ዛሬማ በሰላም ነው በቃ በወሰናችሁት ውሳኔ በጣም ደስ ስላለኝ አደለ፣ ሁለታችሁም ልገላገላችሁ ስለሆነ መስማማቴ መስማማቴና የሆነ መሳጠሽ ነገር አለ። ለሱ መስጠጭልኝ እሱ ስለማያነሳ ነው ስልክ። አይ አመሰግናለሁ። ጤም ነው ቤዚ፣ እየቀለድኩ አይደለም። አንቺ ልጅ ለምን እንደው፣ በቃ ፍቺኝ ነው። ግን ዛሬ ማግኘት አለብኝ አንቺ ግዴታ እኔ ስላልደወልኩልሽ ነው እንዴ? እኮ የአንቺ ስልክማ እኔ መቼ እጠብቃለሁ? ግን አሁን አንቺን ፈለግኩሽ። ሰው አንቺም እኔ ጋር መደወል አይጠበቅብሽም እኮ። ስልክ ስለማያነሳልኝ ነው። ከአንቺ ጋር እንደምትገናኙ አውቃለሁ። ስለዚህ የምትሰጪው ነገር አለ፣ መልእክት ነው እኔ አይልሽ። አላገኘሁትም። ለምን አትረጂ እኮ። ስታገኚው ትሰጪዋለሽ። በቃ ማየው ነገር ነው። እኔ አልመጣም ማለት አላገኝሽም። ያው እንገናኝ ነው። አሁን ሀሳብሽ የት ነው ያለሽው? እኔ ላግኝሽ። እሱን አንቺ አይመለከትም። የትስ ቢሆን ይመለከታል ግን እኔ በጣም ወሳኝ የሚጠቅማችሁ ፋይል እኔ ጋር ስላለ እሱን ልሰጠው ስለፈለግኩኝ ነው። እንዴ ልጁ አታስቢለትም እንዴ? ምንድን ነው ምን ሆነሽ ነው? አይ ለራሱ ደውለሽ ስጪ። እሱ ስልክ አያነሳም በቃ ለኔም አያነሳልኝ። አረ በናትሽ በናትሽ እንዴ በቃ ልለምንሽ። በጣም ወሳኝ ጉዳይ ስለሆነ ነው። ማዴ ለምንድን ነው ሰውን ማትረጁ? በቃ እኔ ማንንም ማግኘት አልፈልግም። እኮ ተረዳሁሽ እኮ ስለተረዳሁሽም ነው እሺ ብዬ በፀባይ እያወረውሽ እኮ ነው። እኮ አንቺ እኔን በፀባይ እያወራሽኝ ነው አይመስለኝም። ኧረ በእናትሽ አሁን እንትን ማለቱ ቀርቶብሽ ብትመጪ ይሻላል። የት ነው ያለሽ? እኔ አስተዳደሩ ጋር ነኝ። እሺ በቃ ከሰላሳ ደቂቃ በኋላ መጣለሁ። አንቺ ምንድን ነው እኔ ስደውልልሽ ሁሌ ሰላሳ ደቂቃ መጣለሁ፣ ሰላሳ ደቂቃ በሙሉ አስቦ መምጣት ከባድ እኮ ነው። ለመፍጠን ሞክራለሁ። ምንም ማድረግ አይቻልም እና ሁሌም እኔ ስቀጥራት ና ስጠራት ሰላሳ ደቂቃ ሀያ ደቂቃ፣ እንደ ክፉ እንትን ሰራተኛ ነው እራሷን የምታየው። ሆኖም ችግር የለውም፣ ዋናው መገኘቷ ና እኔ በፈለግኩት መንገድ በፈለግኳት ሰዓት መገኘቷ ነው ዋናው ነገር። ያው ትንሽ እንጨት ብትፈጅም ማለት ነው መብሰሉ አይቀርም። ና ለማንኛውም ስት መጣ ያለው ነገር ደግሞ አብረን የምናይ ይሆናል። እንጠብቃታለን ተውልብላ ክልኝ ማታ በጨረቃ ታውል ብላ ክልኝ ማታ በጨረቃ ቤቶች የተቆጡኝ የረሳውቃ ቤቶች የተቆጡኝ የረሳውቃ የጨረቃ ፈታይ የኮኮባ ጠንጣኝ የጨረቃ ፈታ የኮከባ ጠንጣኝ ህልማ ላይ የቤዛ ያው ብዙ ብታስጠብቂኝም፣ መጣሽ ሰላሳ ደቂቃ። ምን አላት ብለሽ ነው ፈላጊ ስትወይ እኮ ብዙ። ለነገሩ ሰራተኛም አይደለሽ። ሰላሳ ደቂቃ በጣም ስንት ስራ ትሰሪበታለሽ። እውነት ነው። እና ደህና ነሽ? አዎ። ትናንትና የተሰራው ቪዲዮ አይቼ ነበረ ላገኝሽ የፈለኩት። እውነት ለመናገር ምንም አይነት ፋይል አልያዝኩም። ምንም ልሰጥሽ አይደለም። እኔ እኮ አውቃለሁ ያለምንም ነገር እንደምትፈልገኝ ያውቃለሁ። ለምሳሌ ሳይኖርሽ እንደምትጠሪኝ ያውቃለሁ። አረ ጥብቅ ጉዳይ ያለኝ ነው፣ ጥብቅ ጉዳይ ያለኝ ምንም የተለመደ የለም። ግን አንቺ ወደ ጉዳይ እሺ። አይ አንድ ጥያቄ ልጠይቅሽ። እውነት ኤቢን ትወጂዋለሽ? ተፈቅሪያለሽ? ከልብሽ ነው ፍቅርሽ? እሱን ለኔ ታይልኝ። አሀ ለምን? እሱማ ትቸልሻለሁ እኮ። ግን ይህንን ጥያቄ መልሽልኝ፣ የምሬ ጥያቄ ስለፈጠረብኝ ነው። ማለት አንድ ሰው ህገወጥ እንትን ሊሄድ ብሎ በሊቢያ ላቋርጥ ሲል ለምትወጂው ለምታፈቅሪ ወንድ ልጅ አብሬ ክትሰደዳለሁ ብለሽ እንትን ትያለሽ ወይስ? አዎ ያው ሰው ስትወጁ እኮ እስከ ሞትም ቢሆን እና ታዲያ፣ እሱ ማለት ነው ማለት በህይወት ካልኖረ ሊቢያ ላይ አብራችሁ ከሞታችሁ ምን ያደርግላችኋል? አንቺን ነው የሚመለከትሽ ት ያለው ነገር የሚታየው ነገር የሚሆነው ነገር ነው። ሞት ለማየት ጓግለ አንቺን ሞታ አሁ የባሌን ሞት ማየት ግን አልጓጓሁም። አደለ ምክንያቱም አሁን እራሱ እሱን ከእንትን ለማስቀረት ነው ጥረቴ ማለት ነው። ሲጀመር በቃ ባሌ ባሌ አትበይ። ምንድን ነው ከቤት ስላስወጣሽ የሱን የምታገኘው መስሎች ነበረ። እሱን በፈለኩ ደቂቃ እና ሰዓት ማግኘት እችላለሁ። ግን እኔ ራሴ ማስከበር ስለምፈልግ ነው፣ እንዳንቺ ርካሽ ሴት ስላልሆንኩ ነው። አንቺ ራስሽን ዝቅ አድርገሽ አርክሰሽ ስለምትገኝ። አሀ መጀመሪያ ከአንቺ ነው የወሰድኩት። ለምን ታድያ አብራችሁ አልኖራችሁም ነበር? ታያለሽ። ምኑ ነው ማየው? በቤሎ አንቺ ለማየት ያብቃሽ። ትዕግስቴን እየተፈታተንሽ ነው። እውነት ለመናገር ነገር በስነ ስርዓት በጸባይ ላናገርሽ ነው የመጣሁት ማለት ነው። እነሱ ከወደሽ ከፈክሽ ቤልጅ አንቺ ልጅ ነው እንደህ ይወጥን አቡና